የዛሬው ታሪክ፣ አውሎ ነፋሱ ምንም ያህል ኃይለኛ ቢሆን ኢየሱስ ማዕበሉን ጸጥ አስደረገው። አንድ ምሽት ኢየሱስና ደቀ መዛሙርቱ የገሊላን ባሕር ለማቋረጥ ወደ ጀልባ ገቡ። ውኃው ጸጥ ብሎ ነበር፣ ሰማዩም ጸጥ ብሎ ነበር። ደቀ መዛሙርቱም ዘና አሉ። ነገር ግን በድንገት ያለ ማስጠንቀቂያ ኃይለኛ አውሎ ነፋስ በውኃው ላይ ወረደ። ማዕበሉ ወደ ጀልባው ገባ፣ ነፋሱም ተናወጠ። ደቀ መዛሙርቱ ደነገተ። ፍርሃት ልባቸውን ያዝ። ሊሞቱ እንደሆነ አሰቡ። ኢየሱስ ግን በስተ ኋላዋ ትራስ ተንተርሶ ተኝቶ ነበር። ደቀ መዛሙርቱ ወደ እርሱ ሮጡና እንዲህ ብለው ጩፍ፣ መምህር ሆይ ስንጠፋ ምንም አይመስልህም አሉት። ኢየሱስ ተነስቶ ወደ ጀልባው ዳርቻ ሄደ እና ነፋሱም በኃይለኛ ቃላትን ተናገረ፣ ዝም በል ጸጥ በል አለውክ። ወዲያውኑ ነፋሱ ቆመ፣ ማዕበሉም ጸጥ አለ። ባህሩ እንደ ብርጭቆ ጸጥ አለ። ከዚያም ኢየሱስ ደቀ መዛሙርቱን ተመልክቶ እንዲህ አላቸው፣ ለምን እንዲህ ትፈራላችሁ? እምነታችሁ የት አለ? ደቀ መዛሙርቱ ተገረሙ። እርስ በርሳቸው በሾክሹክታ ተነጋገሩ፣ ይህ ማን ነው? ነፋስና ሞገዶች እንኳን ይታዘዙለታል። ይህ ታሪክ የሚከተለውን ያስታውሰናል። ኢየሱስ በእያንዳንዱ አውሎ ነፋስ ከእናንተ ጋር ነው። ሁኔታችሁ ከኃይሉ የበለጠ ጠንካራ አይደለም። ፍርሃት ሊጨምር ይችላል፣ ነገር ግን ሰላሙ ይበልጣል። የሚያስፈራችሁ ነገር አያስፈራውም። ከኢየሱስ የተነገረ አንድ ቃል በዙሪያችሁ ያለውን ሁሉ እና በውስጦ ያለውን ሁሉ ሊያረጋጋ ይችላል። ምንም ዓይነት አውሎ ነፋስ ቢያጋጥምዎት፣ ሕመም፣ ፍርሃት፣ ውጥረት፣ የገንዘብ ጫና ወይም የቤተሰብ ችግሮች ኢየሱስ አሁንም በጀልባው ውስጥ ነው። አልተወትም፣ አልረሳዎትም እና ዛሬም ተመሳሳይ ቃላትን ይናገራል። ችግራቸውን፣ ዝም በል ጸጥ በል ይለዋል። ይህ ታሪክ ካበረታታዎት ለተጨማሪ የመጽሐፍ ቅዱስ ታሪኮች ላይክ እና ሰብስክራይብ ያድርጉ።